እንዴ ነው። እግዚአብሔርን አገር ቤት በቃ ያለው ቅቅል፣ እግዚአብሔር በጣም ከዛ ደግሞ በቂጣ እንደው የምታጠገቡን፣ አሜን። ጊዜ ነው በሄድክበት ይከተልህ። አሜን አሜን አሜን። እንዴት ናችሁ? ፍቱ ሰላም ነው አለን። ጆኒ ነኝ ጆኒ ነኝ ከኢንግላንድ። እንዴት ናችሁ? ዛሬ እንግዲህ በቪዲዮ ከች ብያለሁ። ከዚህ በፊት በቪዲዮ መጥቻለ በቪዲዮ ስመጣ የመጀመሪያ ነው። ዛሬ እንግዲህ በአዲስ አመጣጥ ነው የመጣሁት ከእናንተ ጋር በመሆን ሃው ቱ ሜክ ቅቅን ወይም ደግሞ እንዴት ቅቅን እንሰራለን የሚለውን ከናንተ ጋር እንሰራለን። ዛሬ ቀኑ በጣም በጣም ሞቃታማ ነው። እንግዲህ አውሮፓ ላይ የሚኖሩ ሰዎች ታውቁታላችሁ። እኔ የምኖረው ኢንግላንድ አገር ነው። ኢንግላንድ ላይ ዛሬ 34 ነው፣ በፋራናይት ሰባ ምናምን ምናምን በጣም ነው የሞቀው እና ዛሬ እንወጣለን። ስጋውና ምናምን ገዝተን መጣለን ቅቅል አብር እንሰራለን። ከኔ ጋር በመሆን አብረን ቅቅል እንሰራለን። የትም እንዳትሄዱ ተከተሉ። ይመቻችሁ። እሺ ጋሽ ደርሳል ማለት ነው። ሱፐር ማርኬት እየገባ ነው። ሎካል ሱፐር ማርኬት ነው ሰፈራችን የሚገኝ ነው። አሳያችኋለሁ። ሱፐር ማርኬቱ ይህንን ይመስላል። አብረን እንግባ። ሾፕ እናደርጋለን አብረን

Thank you, boss. Have a good one, man. All right, fam. ያው ስጋችንን ገዝተን ወደ ቤት እየሄድን ነው። እንግዲህ ዛሬ ግን እንጆይ እናደርጋለን። ስታይ ቱን ኦል ራይት ፋም መተናል። ስጋውን ገዝተናል። የሚያስፈልገን ነገር አሟልተናል። እዚህ ጋር ቃሪያ አለን፣ ሽንኩርት አለን። እዚህ ጋር ደግሞ ቱምሪክ አለን። ቅቅል ሲሰራ ማይረሳ ነገር ነው። እዚህ ጋር ሶስት ነጭ ሽንኩርት አለን። እሱ እንጠቀማለን። ከዛ አንዳንድ የምንጠቀማቸው ብላክ ፔፐር ምናምን እንጠቀማለን ቅቅል ላይ ምናምን ነገር እዚህ ጋር ብላክ ፔፐር አለን እሱን እናስገባዋለን። እና ደግሞ እንደ ላጤ ውጭ ሀገር እንደሚኖር ሰው ሁሉም ሰው ምግብ ሲሰራ የራሱ የሆነ አሰራር አለው። ይሄ የራሱ የሆነ ነው። በማድረግ አብረን እንሰራለን። ቅቅል መስራት ናችሁ፣ ላጤዎችን በዛው ተማራላችሁ። አብረን እንጆ እናርግ። የማቻችሁ በደንብ ደቀቅ አርገን ነው የምንቀጥፈው። ወይን በጣም ትገረማላችሁ፣ በነገራችን ላይ እንዴት ደቀቅ አድርጌ እንደከተፍኩት በነገራችን ላይ በኋላ ካሜራውን ቀረባ ያሳያቸዋሉ ማለት ነው። ለጋሪ እዚህ ጋር እንግዲህ እንደምታዩት ሽንኩርት እንደቀቅ አድርጌ ከትፊዋለሁ። አንድ ሽንኩርት ይቀረኛል፣ እሱንም አብረን እንከትፈዋለን። ሶ ሽንኩርታችንን ከትፈን ከጨረስን በኋላ ከዛም መጥበሻችን ላይ ስጋችን እናረጋለን። ከዛን በደንብ አገላብጠን ጠበስ ጠበስ ጠበስ ጠበስ እናረጋታለን፣ በደንብ ውሃ እስኪወጣ ድረስ ማለት ነው። ያው ቅቅል መስራት ያን ያክል እንደሚካበደው አይደለም። በደንብ እነዚህ ተንጠቅጥቆላችሁ ምናምን ውሃው ከወጣ በኋላ ውሃውን ዘይት ቀንሱትና ተደፉትና፣ አሁን ከዛን ዘይት ታረጋላችሁ። ቢቻል ቢቻል ካላችሁ ኦሊቭ ወይል፣ ኦሊቭ ወይል በጣም ሄልዚ ስለሆነ ማለት ነው። ያው ትንሽ ትንሽ ውድ ነው ኦሊቭ ወይል፣ አይ ነው ግን ህልዚ ነው። ያው ከጤና በላይ ደግሞ የለም። ኤክስፔንሲቭ ነች ትንሽ ዋጓ ምናምን ከብድ ይላል ምናምን እና እኔ ኦሊቭ ወይል ነው የምጠቀመው እና ከዛን ሽንኩርታችንን እናረጋለን ቀስ ብለን በደንብ ደቀቅ አርጌ ነው ሽንኩርቴን እዚጋ የከተፍኩት ምናምን እንዳያችሁት ያው እንደነገርኳችሁን ለምዳለኝ በደንብ ለምዳለኝ ቀላል ሰው አይደለሁም ስደት ላይ ስትኖሩ ምናምን የምግብ አሰራር ልምድ ሊኖራችሁ ይገባል እና ኦሊ ስኪል ማለት ነው ሚያድናችሁ እና በደንብ አርጋችሁ እዚ ጋ ከማሰላችሁት ካማሰላችሁት ምናምን በኋላ ከዛን ቀስ ብላችሁ ወርዳችሁን እዚህ ጋር ችግራውንድ ቱምሪክ ትባላለች እና እርድ ታቃላችሁ። የሆነ ቅቅል ደግሞ የሆነ ትንሽ እርድ ገባ ብሎበት ወፈር ሲል ምናምን የሚያምር መልክ ሲስ ቢጫ ሲሆን ምናምን ደስ ይላል። እና ለዛ ደግሞ እርድ ታደረጋላችሁ። እርድ በነገራችን ላይ ከዛም ባለፈ በጣም ለጤና ብዙ ጥቅም አለው ለደም ሰርኩሌሽን ምናምን ይሄ ለደም ግፊት በሉት ለደም እንትን በሉት ምናምን ብቻ አሪፍ ነገር ነው በጣም። እና እርዳችንን እዚጋ በደንብ እናደርጋለን ምርድ የሚዚቃ አልቃለች ደግሞ ና በጣም እርድ በነገራችን ላይ በጣም እርድ እጠቀማለሁ፣ እና ኦልሞስት ጨርሽ የነበረ እዚህ ጋር እና እዚህ ጋር እንደምታዩት በደንብ አድርጋችሁ ታማስሉታላችሁ። ምናምን በደንብ ካማሰላችሁት በኋላ ውሃ፣ የፈላ ውሃ ነው ታዲያ የምታዘጋጁት፣ እንደዚህ እንደኔ። ይሄ ኖርማን የቀዘቀዘ ውሃ የምትጨምሩበት ከሆነ ስጋችሁ ግንችር ይላል ምናምን ነገር እና እንደዚህ ሞቅ ያለ ውሃ ጨምር ታደርጉበታላችሁ። ከዛን ቅቅል ወደ መሆን እየሄደ ይመጣል ማለት ነው ቅቅላችን ሬዲ ወደ መሆን ይመጣል ማለት ነው። ከዛ ይሄ ብላክ ፔፐር ይባላል በእኛ ሀገር፣ ቁንዶ በርበሬ ማለት ነው። እሷን በደንብ ታርጉበታላችሁ። እንግዲህ በደንብ እየተማራችሁ ይመስለኛል። በነገራችን ላይ በተለይ ላጤዎች ምናምን ነገር ይህን ቪዲዮ አይታችሁ ቅቅል መስራት ካቃታችሁ ትንሽ የመማር እንትን ላይ ችግር አለባችሁ ማለት ነው። ይሄ ፉል ቪዲዮ ነው እንግዲህ ቅቅልን የመስራት ማለት ነው። እና እዚህ ጋር ብላክ ፔፐርን ከጨመርኩኝ በኋላ እቺ ደግሞ ነጭ ሽንኩርት ነች። ነጭ ሽንኩርት እንግዲህ ወሳኝ ነው፣ ወሳኝ በጣም ለብዙ ነገር፣ ለጤና በጣም ወሳኝ ነው። ይሄ ነው የማይባል ብዙ የጤና ጥቅሞች አሉት ነጭ ሽንኩርት። እንግዲህ እናንተ አልነግራችሁም፣ አበሻ ከሆናችሁ አበሻ እናት ካላችሁ በደንብ ታውቃላችሁ ምናምን። ነጭ ሽንኩርቴን ጨመርኩኝ ምናምን ነገር እዚህ ጋር በጣም ስሜሉ እየመጣ ነበር። ቅቅሎ ደግሞ አሁን ሂደት እያደገ እያደገ ይመስላል። እና ቃሪያ ደግሞ ታመጣላችሁ ቃሪያን እዚህ ጋ እየጨመርኩ ነው። ቃሪያ እንግዲህ ሲታይ ደስ ይላል። ሆነ ደስ የሚነገር ሲሳለ ነገራችን ላይ ምግብ ላይ ከጎን ባት በሉት እንኳን ምንም ምግብ ላይ ቃሪያ ስታረጉ ባት በሉት እንኳን የሆነ የሚያምር ነገር አለ። ያው ከፍትፍቱ ፊቱ ስለሚባል ማለት ነው። ከፍትፍቱ ፊቱ ስለሚባል እና ያምራል። እንደምታዩት እንግዲህ ቅቅላችን በመድረስ ላይ ይገኛል። ከዛ እዚህ ጋ ከሀገር ቤት የመጣች ጣፈት ያለች የተቀመሽ ቅቤ ነበረች፣ እሷን ቅቤ ጣል ስናረግባት ቅቅል ወደ መሆን ይመጣል ማለት ነው። ቅቅል እንግዲህ ቅቤ ካላረጋችሁበት በውሃ የተለወሰ ስጋ ነው የሚሆነው። አይሆንም የሆነ ከላይ ጠለል ሲል ቅቤያችሁ ማድረጋችሁበት ምናምን ከላይ ጠለል ሲል ደስ ይላል እና እዚህ ጋር ሁለት ማንኪያ ጨመርኩኝ። ከዛ መጨረሻ ላይ ከደን አድርጌ ለፋይናል ሪዛልት ለማግኘት ጨረስኩኝ። ፋይናሊ ቅቅላችን እንደዚህ በአማረ ሁኔታ ደርሷል። እንግዲህ አሁን እናስቀምሳለን። እንግዲህ ከአንድ እስከ አስር ምን ያክል እንደሚሰጠን እናያለን። ን ቤተሰቦች ቅቅሉ ደርሷል፣ ጀለስም መጥቷል። ያው እንግዲህ ጠያቂ ቅቅል የሚበላበት ዘመን ላይ ያለ ነው። ጥገና ያስፈልገኝ ነው። ጀለስ እንግዲህ ሬት ያረጋል። ኤፍጂ ሬት ታረጋለች። እንግዲህ ምግብ ላይ ኤክስፐርት ነች። እንግዲህ ቴስት ላይ ቴስት ታረጓለ። የምር የምር ጀለስ ምናምን በጀለስ ምናምን ምራቅ እያለ ነው ጆቫኒን አታቋት ከሆነ በጣም ሼፍ ነች። ከማውቃቸው ሰዎች በጣም ኩክ ማድረግ የሚችል ሰውስ ነው። አንተ ታውቃለህ። እግዚአብሔር የሚሰራቸው ሳንዱቾች፣ የሚሰራቸው ምግቦች፣ ጥብሱ ዛሬ ደግሞ ቅቅል ነው። ቅቅል ነው። በስመ አብ ቅዱስ ነው። ትኩስ ነው። ይህ ቅቅል ለታመመ ለተጎዳ ሰውነት ቀጠን ላለ ወዙ ለጠፋ ሰው ምናምን ጥቅል ወሳኝ ነገር ነው። በነገራችን ላይ እግዚአብሔርን አገር ቤት ያለው በነገራችን ላይ የማይለመድ ነገር የለም። ይኸው ለምደን እንጀራ አተን ቂጣ ለምደን በቅቅል እየበላን ነው። እና በጣም የሚገርመው ደግሞ በጣም ሙቀት ነው እንግዲህ ሰመር ነው ምናምን በጣም ነው የሚያልበን። ይህን ከበላን በኋላ ወጣ ብለን ደግሞ እንግዲህ ቀለል እንላለን። ቅቅል እንግዲህ ለስብራት፣ ለውልቃት፣ ለብዙ ለአይምሮ መምራ። በነገራችን ላይ አገር ቤት ቅቅል ቶሎ ነው የሚሸጠው የሚያልቀው እና ስድስት ሰዓት ላይ ነው እስከ ሰባት ሰዓት ስምንት ሰዓት ያልቃል። ለምን ይመስላል? በጣም ሲወደል፣ በጣም እርካታም አለው እንጂ በጣም እንጃ። እዚህ ኢትዮጵያ ቅልጥም አብሮት ይመጣል። የምሬ ነው። ምለ ምን ሙያለህ ምናም ቢሉኝ፣ እንዴት ነው፣ ምን መስራት ትችላለህ ቢሉኝ፣ ምግብ ሙያለኝ። ባዶ ራቁቴን በቀር ማለት ነው። ምግብ ሰርቼ ምግብ የሸኩ በታደራለሁ። የኛ ያክል ነው ኮንፊደንስ

አሁን አንተ በቪዲዮ እንዴት መስራት እንዳለብን ከሆነ የሰራኸው በጣም ኢትስ አሜዚንግ ኔክስት ታይም ቤት የሆነ እራሴ ሰርች ግን ሰዎች እንዳለ የተለያየ ሁሉም ሰው የሚሰሩበት መንገድ ኦን ዌይ እንዲህ አይቻለሁ፣ ዩቲውብ ላይ ምናምን አይቻለሁ። ግን በቃ ይሄኛው ቀረለ ብሎኛል በጣም እና ኢንግላንድ የምትኖሩ ሰዎች በዚህ ከፈለጋችሁ ቅቅል ከፈለጋችሁ በዚህ ስልክ ቁጥር ደው ቤት ለቤት ዴሊቨሪ። አሁንማ ቅቅል አሁን ነገር ነው። የዚህ ምድር ጥግ ምግብ እንደሆነ መጨረሻው ሩጫው ሩጫው ሁሉ ነገሩ ምግብ ነው። በቃ ለእንጀራ ለእንጀራ ብዬ ነው ይላል ሰው። ለምን ነው ሀገሩ ለእንጀራ ለእንጀራ ብዬ ለምን ነው ንብታረቀ ለእንጀራ ብዬ መጽሐፍ ቅዱስ ምን ነው? በእንጀራ አትምጣብኝ፣ በእንጀራ አትምጣብኝ። የእንጀራ ገመዴን በጠሰው እንጀራ ላሸበት ብዙ አ ትራፊኮች ለምቅቀል በጣም አጥብቆ እንደሚሄዱ ታውቃለህ እ ለምን እንደሆነ እ ለምን እንደሆነ ቀኑ ሙሉ ቆሞ ቆሞ በፀሐይ ተቃጥለው የልባቸውን የሚያደርስላቸው ቅቅል። ልባ ድርስ ቅቅል ሌላ ስም ቢኖረው የልባ ድርስ እ በነገራችን ላይ ቅቅል በሳምንት ሶስት የወለት የቀበላችሁ መልከኛ ያደርጋል። አስፈልጋችሁ ሻይ እንድታረጉ ኦልራይት ፋም በላበላ አድርገን ጨርሰናል። እንግዲህ ኤፊጂም ዘረር ነገር ብላለች ምናምን ነገር ቅል ጥግብ ነገር ስ ያስታል ምትመር የምትመርቀው ነገር አለ። እጅ ይባረግ አሜን። እጅ ይባረግ አሜን የሰራው ሁሉ ይጣፍጥልህ፣ ለዛሬው አሜን አሜን። ሙር እንዲያ እየሰራ ብላን አሜን። ለተቸገሩት ደራሽ ያርገ አሜን አሜን። ለተራቡት እንደው ምታጠግቡን አሜን። እግዚአብሔር በይክበት ይከተል አሜን አሜን። ኦልራይት ጋይስ ይህ ቪዲዮ ይመስል ነበረ። ቅቅል እንዴት መስራት እንደምንችል አሳይቻችሁ ነበረ። እንግዲህ አንድ ሰው አብልቻለው። ቢግብር ነበረች እሷ ቀጥታለች፣ አልመጣችም። የዛሬ ቪዲዮ ይመስል ነበረ። በቀጣይ ቪዲዮ እስከምገናኝ ይመቻል። አንድ ሰው እንዳበላ መቶ ሰው ምታበላ ያርግህ። አሜን።